ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ የጉራጌ ኒውስ ኔትወርክ አዳዲስና ታዊ ዜናዎችን በጄኔን በሁሉም አማራጮች በቴሌግራም ፌስቡክ በቲክቶክና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ እርስዎም በነዚሁ አማራጮች ዜናዎቻችን እንዲከታተሉ ባክሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን አብራችሁን ሁኑ ቀዳሚውን በወረዳው መሽገው ንጹሃን ዜጎች ላይ ጥቃት እየፈጸሙ የሚገኙ ታጣቂዎች ለወረዳው ከፍተኛ ስጋት እየሆኑ መሆኑ ተገለጸ። በጉራጌ ዞን አበሽጌ ወረዳ መሽገው በንጹሃን ዜጎች ላይ በተደጋጋሚ ጊዜ ጥቃት እየፈጸሙ የሚገኙ ታጣቂዎች ወረዳው ያለውን ሀብት እንዳይጠቀምና ዜጎች በስጋት ወረዳው ለቀው እየሄዱ መሆኑ ተገልጿል። ቀደም ሲል ከተለያዩ አካባቢዎች ወንጀል ፈጽመው የሚፈለጉ ሽፍቶች መደበቂያ እንደነበር የሚገለጸው ጊቤ በረሃም አሁን አሁን የጦር መሳሪያ አዘዋዋሪዎች፣ ዘራፊዎች፣ ገንዘብ መሰረት ያደረግም የተደራጀ ጥቃት የሚፈጽሙ ወንጀለኞች መመሸጊያ መሆኑም ይነገራል። መነሻቸው ይህ ቦታ የሆኑ ታጣቂዎች በወረዳው ተከታታይ ጥቃት በመፈጸም የንጹሐን ዜጎች ህይወት እየቀጠፉ ይገኛሉ። እጅግ ለም መሆኑ በሚነገርለት አበሽጌ ወረዳ የሚገኙ ገበሬዎች፣ ባለሀብቶችና ነጋዴዎች በእነዚህ ታጣቂዎች በተደጋጋሚ ጥቃት እየተፈጸመባቸውና እየታገቱ መሆኑ የጄኔን ምንጮች ይገልጻሉ። ከዚህ በተጨማሪ ወረዳው አቋርጦ የሚያልፉ አሽከርካሪዎች ላይ ግድያ መደጋገሙን አሳሳቢ እየሆነ ነው። የሾፌሮች ግድያና ጥቃት እንዲሁም እገታ እየባሰ እንጂ የሚቆም ነገር አይደለም ተብሏል። ወረዳውን በማቋረጥ ላይ የነበሩ ሁለት ሾፌሮች በዚህ 15 ቀን ጥቃት ተከፍቶባቸው ተገድሏል። በትናንትና ሁለት ንጋት አስር ተኩል አካባቢ በወረዳ ሆሌ ኬላ ወይም ጉምሩክ ፍተሻ አካባቢ የታጠቁ ወንበዴዎች በፈጸሙት ጥቃት ሹፌሩን ሲገደል ሌላ አንድ ሰው መቁሰሉን ምንጮች ለጄኔን አስረድተዋል። ይህ ጥቃት ሲፈጸም በቅርብ ርቀት የፌዴራል ፖሊስ እንደነበሩም ተነግሯል። ታጣቂዎቹ ከአንዳንድ ከጸጥታ አካላት ጋር ግንኙነት ሊኖራቸው እንደሚችልና መረጃ እንደሚለዋወጡ ምንጮች ጨምሮ ለሚዲያችን አስረድተዋል። በተለይም የጦር መሳሪያ ዝውውር በተመለከተ ታጣቂዎች ከአንዳንድ የጸጥታ አካላት ጋር አብረው እየሰሩ ናቸው። የሚመለከተው አካል ጉዳዩ በትኩረት ሊመለከተው ይገባል ብለዋል። እነዚሁ ታጣቂዎች ናቸው ወልቂጤ ከተማ ላይ በተደጋጋሚ ጊዜ ጥቃት በመፈጸም ዝርፊያ የሚፈጽሙትና የጸጥታ ኃይሎች የሚገድሉት ተሰብሏል። በልዩ ወረዳው በወንጀል የሚፈለጉ ቡድኖችም ከእነዚሁ አካላት ጋር የመሳሪያ ዘረፋና ንግድ ላይ እንደሆኑም ተገልጿል። ጂኤንኤን በተደጋጋሚ ጊዜ በተለይም ወልቂጤና አካባቢው ላይ ጥቃት የሚፈጽሙ ቡድኖች የሚደግፉ ባለሀብቶችና የጦር መሳሪያ ነጋዴዎች መኖራቸው ወልቂጤ ከተማ መሆኑ በመግለጽ እርምጃ እንዲወሰድ ምንጮቹን ጠቅሱን መዘገበውን የሚታወስ ነው። ትርፍ መጫንና ከታሪፍ ላይ ማስከፈል ለማስቀረት በሚደረገው ጥረት ሁሉም የበኩሉን ድርሻ መወጣት እንዳለበት የጉራጌ ዞን ትራንስፖርትና መንገድ ልማት መምሪያ ያስታወቀ ቢሮ በዘርፉ የህብረተሰቡን እንግልት ለመቀነስ የተጀመሩ የክትትልና የቁጥጥር ስራዎችን ተጠናክሮ እንደሚቀጥል በማንሳት ሁሉም ባለድርሻ አካላት የበኩላቸውን ድርሻ መወጣት እንዳለባቸው አስታውቋል። የመናኸሪያ አስራ ላይ ከፍተኛ ቁጥጥር መደረጉን ጠቅሶ ከዚህም ባለፈ ትርፍ ወንበር ላይ የተጫኑትን በማስወረድ ትርፍ ሰው እንዳይጫን ሰፊ ስራ ተሰርቷል ብለዋል። ነገር ግን ቢሮ ይህን ቢልም ከወልቂጤ የመናኸሪያ መነሻቸው የሆኑ የህዝብ ተሽከርካሪዎች ላይ የሚደረጉ የቁጥጥር ስራዎች የአንድ ቀን ዜና ሆኖ ያልፋል፣ ዘላቂ የቁጥጥር ስራዎች አይሰራም ሲሉ ቅሬታቸውን ለጄኔን ያደረሱ ዜጎች ገልጸዋል። አሁንም ትርፍ ይጫናል፣ ተጨማሪ ክፍያ ይጠየቃል። የችግሩ ምክንያቶች መናኸሪያ አካባቢ የሚሰሩ ህገወጥ ደላሎች፣ የመናኸሪያ ውስጥ የቁጥጥር ሰራተኞችና በየመንገዱ 50ና 100 ብር የሚቀበሉ ትራፊኮችና ተቆጣጣሪ ሰራተኞች ናቸው። እነሱ ላይ እርምጃ አይወሰድም ብለዋል። በተለይም ከወልቂጤ አዲስ አበባና፣ ቡታጅራ የሚጭኑ አሽከርካሪዎች ከአንድ መቶ ብር በላይ ከታሪፍ ተጨማሪ አስገድደው ያስከፍላሉ። ለዚህ ዘላቂ መፍትሄ የአንድ ቀን መግለጫ አይደለም ይላሉ ቅሬታ አቅራቢዎች። ሰሞኑ በዞኖቹ ከተማ ወልቂጤና ቡታጅራ አልፎም በክልሉ ከተሞች የቁጥጥር ስራ እየተደረጉ መሆኑ ጀኔን ለማወቅ ችሏል። ነገር ግን በትራንስፖርቱ ዘርፍ ተሳፋሪዎችን ያማረረው ትርፍ የመጫና ተጨማሪ የማስከፈል አሰራር ለማስቆም ተላቂ የቁጥጥር ስራዎች እንዲሰሩ ለጄኔን በተከታታይ የሚደርሱ ቅሬታዎች ያመለክታሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበት ወቅት ተቃውሞ እንደገጠመው ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ አድርጓል። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የአገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በአገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነጻና ፍትሐዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ተገልጿል። አብዛኞቹ ፓርቲዎች በተለይም በአማራ በኦሮሚያ እና በትግራይ ክልሎች ያሉትን የጸጥታ ሁኔታዎች እና ነጻና አሳታፊ ምርጫ ለማካሄድ አስቻ አይደሉም የሚል አቋም ይዘው ከስብሰባው ተበትኗል፣ ተብሏል። ህገወጥ ድርጊት ሲፈጽሙ በተገኙ የነዳጅ ማደያዎች ላይ እርምጃ ተወሰደ። በ2018 የበጀቱ ዓመት የመጀመሪያ ሩብ ዓመት ከነዳጅ ሽያጭና ማከፋፈል ሂደት ጋር በተያያዘ ህገወጥ ድርጊት በፈጸሙ ማደያዎች ላይ እርምጃ መውሰዱን የነዳጅና ኢነርጂ ባለስልጣን አስታውቋል። በዚህ መሠረት ዲጂታል ሽያጫቸው ከ50 በመቶ በታች በሆኑ 354 የነዳጅ ማዳዎች ላይ በአዋጁ መሰረት እርምጃ መውሰዱን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለ ችኩማ ተናግረዋል። ዲጂታል ሽያጫቸው ዝቅተኛ በሆኑ ስድስት የነዳጅ አከፋፋይ ኩባንያዎች ላይ አዋጁ መሰረት ለሁለት ወራት የእንዳጭነት እንዳይደረግላቸው መደረጉንም ጠቅሷል። በሌላ በኩል የዲጂታል ሽያጫቸው መጠነኛ በሆኑ ሰባት ኩባንያዎች ላይ በአዋጁ መሰረት የመጨረሻ ማስጠንቀቂያ መስጠቱን ነው የጠቀሱት። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንድ ማደያ ነዳጅ በበርቢል ምክንያት የጥቁር ገበያ ሽያጭ ለማከናወን ሲንቀሳቀስ በመያዙ ለስድስት ወራት ከነዳጅ ትስስር መታገዱንም ገልጿል። በተመሳሳይ በድላ ከተማ የሚገኝ አንድ ማደያ መንግስት ካወጣው ዋጋ በላይ በመሸጡ የነዳጅ አቅርቦት እንዳያገኝ በሲስተም ሎክ መደረጉን ነው ያረጋገጡት። ሁሉም የነዳጅ አከፋፋዮችና ማደያዎች ህግን ተከትለው መስራት እንዳለባቸው አሳስቧል። የስነ ምግባር ጥሰት የፈጸሙ ሀያ አመራሮችና ሰራተኞች ላይ እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት ሶስት ወራት በዲጂታል የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች የአማራጮች በተቀበላቸው መረጃዎች መሰረት በሀያ የተቋሙ አመራሮችና ሰራተኞች ላይ እርምጃ መውሰዱን ገልጿል። ብልሹ አሰራር ጥቆማዎች ከቀረቡባቸው የስራ ሂደቶች መካከል ለአዲስ ኃይል ጥያቄዎች ምላሽ መስጠት፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና ክፍያ ስብስብ እንዲሁም የንብረት አያያዝና አጠቃቀም የመሳሰሉት ይገኙበታል። እስካሁን በዲጂታል የሙስና ጥቁማ መቀበያ ስርዓትና በሌሎች አማራጮች አማካኝነት 170 ጥቁማዎችና አቤቱታዎች ቀርበው 152ቱ ማጣራት መቻሉን ተገልጿል። ተቋሙ በአገልግሎት አሰጣጡ ላይ ለሚታዩ የመልካም አስተዳደር ጉለቶችና ብልሹ አሰራሮች አስፈላጊውን እርምጃ ለመውሰድ ዝግጁ መሆኑም አሳውቋል። የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎችን ያከናውናሉ ባላቸው የሃዋላ አስተላላፊዎች ላይ የማዳግም ሰፊ እርምጃ ለመውሰድ መዘጋጀቱን የብሔራዊ ባንክ ገዢ ዶክተር እዮብ ተካለኝ ተናገሩ። ባንኩ የሚወስደው እርምጃ የኢትዮጵያና የዓለም አቀፍ ህግን እየጠበቀ እንደሚሆን የገለጹት የብሔራዊ ባንክ ገዢው በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲታቀቡና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 የተገበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮት ለሰዓቱ የነበረውን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ